ብዙ ጊዜ አዲስ ቋንቋን ለመልመድ ሰዎች ይቸገራሉ። የትኛውንም አዲስ ቋንቋ ለመልመድ የሚረዱ ሀያ ጥብቅ የሳይኮሎጂ ምክሮችን በዚህ ቪዲዮ እነግራቸዋለሁ። ከእናንተ የሚጠብቀው እስከ ቪዲዮ መጨረሻ ድረስ መቆየት ብቻ ነው። አንደኛ፣ የእድገት አስተሳሰብ ወይንም ደግሞ በእንግሊዝኛው ግሮውልስ ማይንድሴት የሚሰኘውን ቀመር ተጠቀም። አንድ ፕሮፌሰር አንድ ጥናት አቅርቦ ነበር። ፕሮፌሰሩ ካሮል ዳዌክ ይባላል። ይህ ያቀረበው ጽንሰ ሀሳብም እንግዲህ አዲስ ቋንቋን ለመልመድ ይረዳል ያለው ያቀረበው ጽንሰ ሀሳብም በዋናነት ምንድን ነው የሚለው ስኬት የሚወሰነው በቋሚ ተፈጥሯዊ ችሎታ ሳይሆን በጥረቶችና በትጋት እንደሆነ ነው ያስቀመጠው። አንዱን ቋንቋ ለመልመድ ጥረትና ትጋት ያስፈልጋል። የትኛውንም አዲስ ቋንቋ እናንተ ፍላጎት ካላችሁ፣ ተነሳሽነቱ ካላችሁ በጥረትና በትጋት መልመድ ይቻላል። በየትኛውም ያክል ከባድና አወዛጋቢ ቋንቋ ቢሆንም ፕሮፌሰሩ እንደሚያስረዳን ቋንቋን በምትለማመዱበት ጊዜ ጊዜም ቋንቋ ስትማሩ ስህተት ስሩ፣ ወይንም ደግሞ ስህተት ስትሰሩ አልተሳካልኝም ብላችሁ መሰናከልና ተስፋ መቁረጥ የለባችሁም። ደጋግማችሁ መሞከር አለባችሁ ነው የሚለው ፕሮፌሰሩ። ደጋግማችሁ ደጋግማችሁ መሞከር ይኖርባችኋል ይህም የአስተሳሰቡ ውድቀት ሊያስከትል ከሚችለው የስሜት ቀውስ ውስጥ አውጥቶ ያድናችኋል። አልፎም የረጅም ጊዜ ጽናትን ስለሚያበረታታችሁና ጽናትን ስለሚያጎናጽፋችሁ የጀመራችሁትን አዲስ ቋንቋ የመልመድ ፍላጎት ትቀጥሉበታላችሁ። ስለዚህ የእድገት አስተሳሰብ ወይም ደግሞ ግሮውዝ ማይንድሴት የተሰኘው ቀመር ወሳኝ ነው ማለት ነው። እንደምታድጉ የጀመራችሁትን ነገር ውጤታማ እስከሚደርስ ድረስ ምንም አይነት ማቋረጥ እንደሌለባችሁ አእምሯችሁ ስለሚያስብ የእድገት አስተሳሰብ ወይም ግራውዝ ማይንድሴት የተሰኘውን የአስተሳሰብ ዘዴ መጠቀም ይኖርባችኋል። ሁለተኛው ለምን የሚለውን ጠንካራ ምክንያትህን ፈልግ። እውነተኛ የቋንቋ ችሎታን የሚያመጣው ውስጣዊ ተነሳሽነት ነው ወይም ደግሞ ኢንተርናል ሞቲቬሽን ነው። ምን ማለት ነው? ሌሎችን ለማስደሰት ወይም የስራ እድል ለማግኘት ከውጫዊ ለማግኘት ወይም ከውጫዊ ከሆነ ነገር ከመማር ይልቅ ለራስህ ጥቅም እንዳለው በማሰብ የጀመርከውን ቋንቋ ወይም ያሰብከውን ቋንቋ መማር እንዳለብህ ምክንያታዊ የሆነውን ስሜትህን መከተል። ለምሳሌ የጀመርከውን የቋንቋ ባህል በጥልቀት ለመረዳት የውጭ ሀገር ጓደኞችህ ወይንም ደግሞ አጠገብ ያሉ ጓደኞችህ ሊያስረዱህ ይችላሉ። ከእነሱ ተማር። ብቻህን መልፋት የለብህም። ለምን ማራለሁ የሚለውን ጠንካራ ምክንያትህን ደግሞ አጥበቃ ያዝ። ለምን እንደምትማር እርግጠኛ ሁን። ስለዚህ ለምሳሌ የስራ ዕድል ለማግኘት ሊሆን ይችላል፣ ራስክን ለማብቃት ሊሆን ይችላል። የጀመርከውን ቋንቋ ለመማሪያ ያደረብህን ፍላጎት ምክንያቱን ፈልገውና እሱን አስቀጥል። ጠንካራ የውስጥ ፍላጎት ሲኖርህ የቱንም ያክል አስቸጋሪ የሆነብህ እንኳን ቋንቋው ትለምደዋለህ። ስለዚህ ጠንካራ ምክንያት ይኖርህ። ሶስተኛው፣ ትንሽና ሊደረስባቸው የሚችሉ ግቦችን አስቀምጥ። ያለ ግብ ዝም ብለህ ቋንቋ መልመድ አለብኝ ብለህ መጀመር የለብህም። አነስተኛ የሆኑ ልደርስባቸውና አንተ ማሸነፍ አለብኝ ብለህ የምትገምታቸውን ግቦችን አስቀምጥ። ትንንሽና ሊደረስባቸው የሚችሉ ግቦችን ማበጀትና ማስቀመጥ በጣም ትልቅ ጠቀሜታ አለው። አንጎላችን ትልልቅ ስራዎችን ለመስራት ሲያስብና የቤት ስራ ሲሰጠው የመደንዘስ ስሜት ይሰማዋል፣ በርካታ ሳይኮሎጂስቶች እንደሚናገሩት። ስለዚህ አእምሯችን ምንድን ነው የሚፈልገው? ከባድ ወይም ትልልቅ ስራዎችን እንደምንሰራ የቤት ስራ ከሰጠነው በጣም ይደብረዋል፣ ይጨንቀዋል። አነስተኛ የሆኑ ልንደርስባቸው የምንችላቸውን አነስተኛ የሆኑ ግቦችንና እቅዶችን ወይም የቤት ስራዎችን ለአእምሯችን መስጠት ማድረግ ስለምንችል እነዛን አእምሯችን እንድንጀም ይገፋፋናል ስኬት ላይ እንድንደርስ በእጅጉ ይገፋፋናል ማለት ነው። ሳይኮሎጂስቶች እንደሚገልጹት የትንሽ ድሎች መርህ አሸናፊ ነው። ዘ ፕሪንሲፕል ኦፍ ስሞል ዊንስ ይሉታል። የትንሽ ድሎች መርህ ወይም የትንሽ ድሎች ግብ ትንሽ ነገሮችን ድል ለማድረግ በጣም ከፍተኛ ፓወር እንዳለው ነው የሚገልጹት። ሰዎች ትልልቅ ነገሮችን ያቅዳሉ ግን ማሳካት አይችሉም። መጀመሪያ ከትንሹ መጀመር፣ ትንንሽ ግቦችን ማስቀመጥ። በዚህም ልንለምድ የፈለግነውን ቋንቋ ከትንሹ በመነሳት መልመድ እንችላለን። ምንድነው የሚሉት ሳይንቲስቶች የሳይኮሎጂ ሳይንቲስቶች፣ አንድ ትልቅ ግብ ወደ ተከታታይ ትናንሽና በቀላሉ ወደሚሸነፍ ንዑስ ግቦች መከፋፈል አለበት ነው የሚሉ። አያችሁ፣ እዚህ ላይ አንድ ትልቅ ግብ ግዴታ ወደ ትናንሽ ንዑስ ክፍሎች መከፋፈል አለበት ያለበለዚያ ትልቁን ግብ ብቻ ለመተግበርና ግቡን ስኬታማ ለማድረግ ተራራ መክፋት ይሆናል። ስለዚህ ትናንሽ ነገሮችን ስንጀምር ለምሳሌ አራት ትናንሽ ግቦችን ብናስቀምጥ ሁለቱን ብንጨርስ ሁለቱን የጨረስንበት አእምሯችን ዶፓሚን የተባለውን የደስታ ሆርሞን ይለቅልናል በውስጣችን። ስለዚህ ዶፓሚን የተሰኘው የደስታ ሆርሞን በሰውነታችን ውስጥ ሲለቀቅ የቀሩትን ሁለቱን ያቀድናቸውን ትናንሽ ግቦችን ደግሞ እንድንሰራ የበለጠ ከፍተኛ ተነሳሽነትና ደስታን ይሰጠናል። በመበረታታትና በተነሳሽነት የቀሩትን ሁለቱን ነገሮች ማሳካት እንችላለን ማለት ነው። ከትናንሽ ነገሮች መጀመር ይኖርብናል። ዘለን ከትልቁ ላይ ለመድረስ ማሰብ የለብንም። ቋንቋ ለመማር የመማር ዑደትን በትናንሽ ንዑስ ክፍሎች መክፈል፣ ከትንሹ መጀመር። አራተኛው የመማር ሂደትን ከፍላጎት ጋር ማገናኘት ነው። አንጎላችን ፍላጎት ያለበትንና ስሜታዊ ትስስር ያለበትን መረጃን በቀላሉ ያስታውሳል። ለምሳሌ በፍላጎትና በስሜት ያሰብናቸውን ነገሮች አንጎላችን መዝግቦ ነው የሚይዛቸው። ስለዚህ አንድ ነገር ስንጀምር፣ ቋንቋ ለመልመድ ስናስብ፣ በስሜት መሆን የለበትም። ከውስጣችን መሆን አለበት፣ ከፍላጎታችን መነሳት አለበት። ለአእምሯችን የውስጣችን ወይም የፍላጎታችንን ነው መንገር ወይም ማስቀመጥ ያለብን። ለአእምሯችን በስሜት መሆን የለበትም። ጓደኞቻችን በዙሪያችን እንግሊዝኛ ቋንቋ ወይም ፈረንስኛ፣ አረብኛ ወይም ጣሊያንኛ ስለሚችሉ እኛ ግዴታ መማር አለብን ብለን በስሜት መነሳሳት የለብንም ከውስጣችን መሆን አለበት ማለት ነው። ወደነው መሆን አለበት ከወደድ ነው ለመማር ዝግጁ እንሆናለን። ስንዘጋጅ ምንድን ነው የምንሆነው? ውጤታማ እንሆናለን ማለት ነው። ለምሳሌ ስለ እግር ኳስ ወይም ስለ ሙዚቃ የምንወደውን የትኛውን ነው ተብለ ልንጠይቅ እንችላለን። እግር ኳስ ማንወድ ከሆነ በዙሪያችን ያሉ ጓደኞቻችን ሲያዩ፣ በማየት ብቻ እግር ኳስ እንወዳለን ብላችሁ እግር ኳስ እወዳለሁ ብሎ መደምደም አያስፈልግ ማለት ነው። ፍላጎት ሲኖር የትኛውንም ቋንቋ ለመማር ትኩረትን በአእምሮህ ውስጥ እንዲመነጭ ያደርጋል። ፍላጎት ሲኖር ቋንቋውን ለመማር ያለህ ትኩረት ከፍተኛ ይሆናል። በአእምሮህ ውስጥ ይመነጫል። ትኩረት ይኖርሃል። በዕለት ተዕለት ለምትማራቸው ቋንቋዎች ወይንም ደግሞ ክላሶች ሁሉ፣ ፕሮግራሞች ሁሉ ከፍተኛ የሆነ ተነሳሽነትና ትኩረት ይኖርሃል ማለት ነው። ፍላጎት ሲኖርህ? በዚህም ጊዜ አእምሮህ ለረጅም ጊዜ ይህንኑ መዝግበው ይዘዋል። አእምሮአችን መዝግበው ይዘዋል። ይህንን ሰዎች ለስኬት የሚበቁት በዚህ ነው። ሌላኛው የማስታወስ ችሎታና መረጃን የምናጠናክርበት ኮግኒቲቭ ሳይኮሎጂ የሚባል ማህበር መፍጠር እንደሚገባ ሌላ ዘዴ አለ። አምስተኛው ዘዴ አእምሮ መሳሪያዎች አሉት። በውስጡ እነዚህ አእምሮዊ መሳሪያዎች አዳዲስና ረቂቅ መረጃዎችን ቀድሞ የሚመዘግብበት ለማስታወስ የሚረዳው መሳሪያዎች አሉ። ዲቫይስ አለው፣ አእምሯችን ዲቫይስ አለው፣ ሚሞሪ አለው፣ ኮምፒውተር በሉት። ስለዚህ ለማስታወስ የሚረዱን ነገሮች ደግሞ እነዛን ዲቫይሶች ፋይል ማበጀት አለብን ማለት ነው። በአእምሯችን ውስጥ ደስክቶፕ ላይ የሆነ ፋይል ሴቭ እንደምናደርገው ሁሉ በአእምሯችን ውስጥ የሆነ መስተጋብር መፍጠር ይኖርብናል ማለት ነው። አዲስ ቃላትን በተለመደ መንገድ ከመሸምደድና በአእምሮ ውስጥ ከማስቀመጥ ይልቅ ከፋፍለን ማስቀመጥ በፎሊደር በአእምሯችን ውስጥ ከፋፍለን ማስቀመጥ የምንማራቸውን ኮርሶች መከፋፈል። ስንገነጣጥላቸው ይቀሉናል። ዶሮ ስትታረድ ከውስጧ የሚገነጣጥለው የሚወጣ አይመስልም። ልክ እኛም የተማርነውን የቋንቋ ርዕስ ወይም ኮርስ መገነጣጠል ግን ጥልጥልጥል አድርጋችሁ ለያየታችሁ ስታነቡት ይገባችኋል። ቀላል ይሆናል። አያደክማችሁም። በአእምሯችን ውስጥ መረጃን ማጠናከር የምንችልባቸውን የማስታወሻ ችሎታችንን ሊያሳድጉ የሚችሉ ማህበር መፍጠር ወይም ሚሞኒክ ዲቫይስ የሚባሉ ሜቶዶችን በአእምሯችን ውስጥ ማስቀመጥ። ስድስተኛውና በጣም አዲስ ቋንቋ ለመልመድ የሚረዳን ከተወሰነ ጊዜ በኋላ እየደጋገሙ ማጥናት። ቋንቋ ስትማሩ እየደጋገማችሁ ማጥናት አለባችሁ። ለምሳሌ የተማራችሁትን ልትረሱት ስትሉ ታጠኑታላችሁ፣ ትደግሙታላችሁ። ልትዘነጉትና በስነልቦናችሁ ውስጥ ሊረሳ የነበረውን መረጃውን የታመቀውን መረጃ አፕሬት አደረጋችሁት ማለት ነው። ስለዚህ ሳትሰላችሁ በአንጎላችሁ ውስጥ በመመላለስ እንዲታወሳችሁና ለሎንግ ተርም ሚሞሪ እንዲሸጋገር በአእምሯችሁ ውስጥ ደጋግማችሁ ማጥናት። ደጋግማችሁ ስታጠኑት ለሎንግ ተርም ሚሞሪ እንዲሸጋገር ታደርጉታላችሁ። እዛ በኋላ አይረሳችሁም ማለት ነው። ስለዚህ ደጋግሞ ማጥናት። ሰባተኛው ራስን መፈተን፣ ራስህን መፈተን። ምን ያክል እውቀት እዣለሁ፣ በአእምሮ ውስጥ ምን አለ፣ ምን አንብብ ያለሁ፣ ምን ተረድቻለሁ የሚለውን ራስህን መፈተን፣ ጥያቄዎችን መጠያየቅ። ከጓደኛ ጋር ሊሆን ይችላል፣ ከመምህር ጋር ሊሆን ይችላል። ጥያቄዎችን የማውጣትና የመለማመድ ዘዴዎችን መጠቀም። ለምሳሌ ካነበባችሁ በኋላ ወይም ካነበብህ በኋላ ከዚህ መጽሐፍ ምን ተማርሁ ብለህ በአእምሮህ አሰላስል። ከዚህ መጽሐፍ አምስት ቁልፍ ዘዴዎችን ቋንቋ ለማጥናት ወይም ለመልመድ የሚያስችሉ አምስት ዘዴዎችን ተምሬያለሁ በልና፣ በአእምሮህ ውስጥ አምስቶችን በቃልህ ጥራቸው ወይም በቃልህ አስታውሳቸው። እነዚህንም ደጋግመህ በድምፅህ ጥራቸው፣ ሪትራይባል ፕራክቲስ አድርግ። የማውጣት ልምድ ስምንተኛ አጭርና የተከፈለ ጊዜ ተጠቀም። ጊዜህን ከፋፍለው ጊዜ ስትጠቀም አጭርን የተከፋፈለ ወይም ፓርቲሽን ታይም ያለበትን የጊዜ ሰሌዳ አውጣ። ፖዶሮ ቴክኒክ ይባላል። 25 ደቂቃ ካጠናህ አምስት ደቂቃ እረፍት አድርግ። በተለይ ቋንቋ ስታጠና ቋንቋ ስትማር እነዚህ ፖሞዶሮ ቴክኒክ የሚባሉት ያስፈልጉሃል። አርባ ደቂቃ ካጠናህ አስራ አምስት ደቂቃ፣ አስር ደቂቃ እረፍት አድርግ። በመሃል በመሀል እረፍት እያደረጋችሁ አጥኑ። ስታጠኑ ሰዓታችሁን በፓርቲሽን ታይም ከፋፍሉት። የመዝናኛ ጊዜም አብጁ። ቋንቋው ላይ ብቻ ችክ በማለት ወይም ስግጥ በማለት ብቻ የሚመጣ ለውጥ የለም። ራሳችሁን ዘና እያደረጋችሁ መሆን ይኖርበታል። ችላ ማለት ግን እንደሌለብን ሳይዘነጋ ዘጠነኛ የተለያዩ የስሜት ሐዋሳትን መጠቀም መልቲ ሴንሰሪ ሌርኒንግ ይባላል በእንግሊዝኛው። የተለያዩ የስሜት ሐዋሳቶቻችን ጆሮ፣ ዓይን፣ አፍ እነዚህ በምናነብና በምንማርበት ጊዜ በደንብ መጠቀም ይኖርብናል። ለምሳሌ አንድን ቃል በጆሮክ ስትሰማ፣ በአይንህ ስታነብና በአፍህ ስትናገር፣ በአንጎልህ ውስጥ ያለው የነርቭ ትስስር ኒውሪያል ኮኔክሽን ብዛት ይጨምራል። ኒውሪያል ኮኔክሽን ብዛት ሲጨምር ደግሞ የብዙ ትውስታ ማዕከል በአእምሮህ ውስጥ እንዲዳብርና እንዲከማች ታደርጋለህ ማለት ነው። የመርሳት ዕድልን ይቀንሳል ማለት ነው። ቋንቋን ስትማሩ በአፋችሁ መናገር መልመድ። በሶስተኛ ክፍል ላይ የተቀመጠው ንግግርና ማህበራዊ መስተጋብር መፍጠር ሶሻል ሊንጉስቲክ ኤንድ አንዛይቲ ሪዴክሽን የሚባል ስህተቶችን በፈቃደኝነት የምንቀበልባቸው ዘዴዎች አሉ። በማህበራዊና በንግግር መስተጋብር ውስጥ አስረኛ ስህተቶችን በፈቃደኝነት ተቀበል፣ አክሴፕት ኤረርስ። አብዛኛው የቋንቋ ተማሪዎች በፍጹምነት ፍላጎት ይጠመዳሉ፣ ምክንያትን ከመናገር ይቆጠባሉ። ይህ ግን ስህተት ነው። የሆነ ስህተት ስትፈጥሩ እንደ ተሳሳታችሁ ማመን አለባችሁ። ያንን ስህተት ማስተካከል የሚችሉት ስህተታቸውን ስታምኑ ነው። እግትር ሰው አለ። አንዳንድ ሰው በጣም እግትር የሚል ማለት ነው። ስህተቱን ስትነግረው እንዳልተሳሳተ ለመደበቅ ይሞክራል። ይህ ሰው ሊቀየር አይችልም። ፐርፌክሽኒዝም የሚባለው የሰው ልጅ በጣም ወደኋላ የሚያስቀረው ዘዴ ይሄ ነው። ፍጹምነትን መፈለግ የለባቸውም። ስህተት በቋንቋ ጊዜ መሰረታዊ የሆነ የልምምድ አካል ነው። ከስህተትህ መማርህ ስህተቱ ራሱ አሳፋሪ እንዳልሆነ መገንዘብ ይኖርብሃል። የትክክለኛነት ጭንቀትህን ታጠፋለህ። በዚህ ሰዓት ፐርፎርማንስ አይንዛይት የሚባል አጥፍቻለሁ፣ ይህንን ተሳስቻለሁ የሚልን የመጠራጠርና ራስክን የመረበሽ ስሜትን ታጠፋለህ። ስለዚህ ስህተታችሁን በፈቃደኝነት ተቀበሉ። አስራ አንደኛ ራስን በመስታወት እይና ተናገር፣ ሰልፍ ቶክ ሻዶዊንግ። ይህ በጣም ወሳኝ ቋንቋ ለመማር በጣም ወሳኝ ነጥብ ነው። ራስክን በመስታወት እያየህ ወይም እያያችሁ ራሳችሁን በመስታየት እያያችሁ ተናገሩ። አውሮ እስኪ በምትፈልጉት ቋንቋ በመስታየት ፊት እየቀረዝክ በምታወራበት ጊዜ የንግግር ችሎታህን ከማሻሻልም በላይ የራስክን የሰውነት ቋንቋና ያነጋገር ዘይቤ እንድታይ ይረዳሃል። ሰዎች ሲናገሩ የተለያየ ቦዲ ላንጉጅ አላቸው። ሲናገሩ አንዳንዱ እጁን እያወራጭ የሚናገራለ አንዳንዱ አንገቱን እየነቀነቀ አንዳንዱ ከንፈሩን ወደ ውጭ እያደረገ። በመስተየት ስታይ አንተን ታገኛለህ። ምን አይነት ተናጋሪ ምን አይነት ሰው እንደሆንህ አንተን ታገኛለህ። ስለዚህ መስተየት እያያችሁ ማውራት ልምምድ ማድረግ ቃሉን መጥራት፣ በዚህ ጊዜ በአንጎልህ ውስጥ የንግግር ክህሎትን ትገነባለህ። አውቶማቲካሊ በአንጎላችሁ ውስጥ ነው የሚቀመጠው። ይህንን ስታደርጉ በተለይ ለእንግሊዘኛ ቋንቋ ለመልመድ በጣም አስፈላጊውና ትክክለኛው መንገድ ሻዶዊንግ ነው። የተናጋሪውን ቃል ወይም የምትናገሩትን ቃል እየሰማችሁ ወዲያውኑ መድገም ፍጥነትን የቋንቋ ፍጥነታችሁንና ክህሎታችሁን በጣም ነው የሚጨምርላችሁ። ስለዚህ ሻዶዊንግ ወይም ሰልፍ ቶክ የተሰኘውን ራስን በመስታወት እያዩ የመናገር ጥበብን ማዳበር። አስራ ሁለተኛ ቋንቋን መኖር ነው ኢምርሴሽን ነው። ኢምርሴሽን ጀምሩ። ቋንቋን መኖር ማለት ምን ማለት ነው? ቋንቋውን መኖር ከእለታዊ ሕይወት ጋር አዋህዱት። ለምሳሌ በምታደርጓቸው እንቅስቃሴዎች ሁሉ በዛ ቋንቋ ተናገሩ። የራሳችሁን ማዘር ታንግ ቋንቋችሁን ወደ ጎን ለጊዜው ተውትና መለማመድ በምትፈልጉት ቋንቋ ላይ አተኩራችሁ፣ በየትኛውም የስራ ቦታ ላይ በዛ መነጋገር ጀምሩ። ስልክ ስታወሩ፣ ገበያ ላይ ስትሄዱ ሊሆን ይችላል። የምትናገሯቸውን ቋንቋዎች በማስታወሻ የያዛችሁ ጻፏቸው። በእነዚህ ብዙ ጊዜ ንግግር አድርጉባቸው። በዚህ ጊዜ ኢንቫይሮመንታል ኪው የሚባል ሁኔታዎችን ወይም አካባቢዎችን ተጽዕኖ ስለሚያደርጋቸው ቋንቋውን የግድ እንድትለምዱ ራሳችሁን ግፊት እያደረገ አእምሯችሁ ቋንቋውን ሳትወዱ በግድ ትለምዱታላችሁ ማለት ነው። ቋንቋ በግድ ዝም ብሎ በራሱ ትለምዳላችሁ። ለምሳሌ ከእናንተ ውጭ የሆነ ቋንቋ በሚነገርበት አካባቢ ሄዳችሁ የእናንተን ቋንቋ አረስታችሁ ሌላ ከሚናገሩ ቋንቋዎች ጋር ተቀላቀላችሁ ስትኖሩ ባይዲፎልት ራሱ ቋንቋው ወደ እናንተ ይገባል። ምንድን ነው ቋንቋውን መኖር ጀምራችኋል ማለት ነው። አስራ ሶስተኛ አንባቢነትህን አታስብ። አንባቢነትህን አታስብ። የስነ ልቦና ባለሙያዎች እንደሚሉት በተለይ ስቴፈን ከራሼን የሚባል የስነ ልቦና ባለሙያ እንደሚለው እንደ ፍርሃት፣ ጭንቀትና በራስ መተማመን ማጣት ያሉ ስሜቶች ቋንቋን የመማር ሂደትን የሚያወርዱና የሚገሉ እንቅፋቶች ናቸው ይላቸዋል። ስለዚህ ቋንቋን ለመልመድ ስታስቡ አታንቡት። በአእምሯችሁ ጀስት ሸምደዳችሁም ቢሆን ተናገሩት እንጂ አንባቢ አትሆኑ። ማንበብ የለባችሁም። ካነበባችሁ በአአምሯችሁ ውስጥ አይገባም። አንባቢ ከሆናችሁ ጭንቀት ይዛችኋል። አንባቢ ከሆናችሁ ፍርሃት ነው የሚይዛችሁ። በራስ መተማመን አይኖራችሁም። ይህንን ገታ አድርጋችሁ ዘና ማለትና ለራሳችሁ ፍቃድ መስጠት ይኖርባችኋል። በዚህም ጊዜ አንጎላችሁ ያንን ቋንቋ ለመልመድ በጣም ከፍተኛ ፍላጎት ያድርበታል። አስራ አራተኛ ኮድ ስዊቺንግ የሚባልን ዘዴ ቀንሱ። አንድ ቋንቋ እየተማርክ ወደ ሌላ ቋንቋ በፍጥነት መቀየር የለብህም። ይህ አብዛኛው ሰው የሚያደርገው የተለመደ ቢሆንም የመማርና ያንን የጀመርኸውን ቋንቋ የመያዝ ፍላጎትን ይገላል። ኮድ ስዊቺንግ የሚባለውን ነገር መቀነስ አለባችሁ። ሁለት ቋንቋ ሶስት አራት ቋንቋ በአንዴ ለመልመድ መሞከር የለባችሁም። የመጀመሪያው ላይ አንዱን ጨርሳችሁ ነው ወደ ሌላኛው መሸጋገር ያለባችሁ። ምክንያቱም አራት ወይም ሶስት ቋንቋ በአንድ ጊዜ ለመልመድ ስትሞክሩ አዲስ ቋንቋ ብቻ ለማሰብና ለመናገር ጥረት ማድረግ እንዳትችሉ ያደርጋችኋል። አዲስ ቋንቋ የመልመድ ፍላጎታችሁንም ያዘገይባችኋል። አንዱን ቋንቋ ጨርሳችሁ ነው እንጂ በአንድ ጊዜያት ሶስት አራት ቋንቋ ለመልመድ መሞከር የለባችሁም። ሌላኛውና አስራ አምስተኛው ቋንቋን ከአካላዊ እንቅስቃሴ ጋር አገናኙት። ምን መሰላችሁ? ለምሳሌ ስፖርት ስሰሩ ሊሆን ይችላል። ፖድካስት ስታዳምጡት ወይም ስሰሙ ሊሆን ይችላል። እየተራመዳችሁ፣ እየተጓዛችሁ ወይም እየዘለላችሁ ሊሆን ይችላል። ወጥ ስሰሩ ሊሆን ይችላል። የሆነ እንቅስቃሴ ስታደርጉ በሰውነታችሁ አብራችሁ ከአዲስ ከምትማሩት ወይም እየተለማመዳችሁት ካለው ቋንቋ ጋር አያይዙት። አስራ ስድስተኛ እስሊፕ ኮንሶሊዴሽን የሚባል ዘዴ አለ። በጥሩ ሁኔታ ተኙ ወይንም በጥሩ ሁኔታ ተኛ። እንቅልፍ ተኙ። እንቅልፍ እረፍት ነው። እንቅልፍ ማለት መረጃዎችን ወደ አምሯችሁ የምታዋህዱበት በጣም ወሳኙ ቴክኒክ ነው። የተማራችኋቸውን አዳዲስ ቃላቶችና ሰዋሰዎች አንጎላችሁ በዘላቂነት እንዲያስታውስ የምታደርጉት በእንቅልፍ ወቅት ነው። ስለዚህ በቂ እንቅልፍ መተኛት አለባችሁ። እንቅልፍ ማጣት የለባችሁም። እንቅልፍ መተኛት ይኖርባችኋል ማለት ነው። አስራ ሰባተኛ ውጥረትን ቀንሱ። ሬዲዩስ ስትረስ። ከባድ ጭንቀት በአእምሯችሁ ውስጥ መኖር የለበትም። ከባድ ጭንቀት ካለ ኮርቶሶል የሚባል የጭንቀት ሆርሞን ይመነጫል። ይህም የመማርና አዲስ ነገር የማሰላሰል ኃላፊነት ለአእምሯችሁ እድሉን አይሰጥም። እንዲያውም ያጠፈዋል። በአእምሯችሁ ውስጥ ያለውን የማሰላሰል ፍላጎትና ችሎታቸውን ይቀንስባቸዋል። ስለዚህ ውጥረትና ትካዜ ማብዛት የለባቸውም። በዚህ ፋንታ እንቅስቃሴ ማድረግ፣ ዘና ማለት፣ ሙዚቃ ማዳመጥ ሊሆን ይችላል። ራሳችሁን ወደ ምታገኙበት ዘዴ መውሰድ ከጭንቀት ሊገላግላችሁ የሚችል ነገር ማድረግ ይኖርባችኋል። አስራ ስምንተኛ ለቋንቋው ደስ የሚል ቦታ ፍጠር። ለቋንቋው ደስ የሚል ቦታ ፍጠር። የቋንቋውን ትምህርት የምታደርግበት እንደየተለያየ አካባቢ ጠረጴዛ ወይም ክፍል ሊለያይ ይችላል። ስትማሩ ደስ የማይላችሁ ክፍል ላይ ገብታችሁ አታጥኑ። ደስ የማይል ትምህርት ቤት ላይ አካባቢ ላይ ሄዳችሁ ትምህርት ለመማር አዲስ ቋንቋ ለመማር መሞከር የለባችሁም። ደስ የሚላችሁ ቦታ ላይ ነው ቋንቋ ለመማር ማሰብ ያለባችሁ። አንዳንድ ቦታ ሰዎች ይህ ቦታ ደስ አይለኝም የሚሉ ሰዎች አሉ። ደስ የማይል ቦታ ላይ ካለ ያ ትምህርት ቤት ቋንቋውን ለመለማመድ በጣም ትቸገራላችሁ፣ አትለምዱትም። ስታነቡም ደስ የማይል ቦታ ላይ አታነቡ። እኔ ዩኒቨርሲቲ እያለሁ ላይብራሪ ስገባ ጥግ ላይ ነው የሚመቸኝ። ጫፍ ላይ አይመቸኝም። ዳር ላይ ሰው የሚተላለፍበት ቦታ ላይ አይመቸኝም። ስለዚህ ስታጠኑ እራሱ እናንተ ደስ የሚላችሁን ቦታ መምረጥ አለባችሁ ማለት ነው። ምክንያቱም አእምሯችሁ በዚህ ልክ ነው የሚሰራው። አስራ ዘጠነኛ የመማር ሂደትን መዝግብ፣ የመማር ሂደትን መዝግብ። ትራክ ፕሮግረስ፣ ትራክህን መቀጠል አለብህ። በትክክል ምን ያህል እየተማርኩ ነው የሚለውን መለካት አለብህ። የምትለካው ደግሞ የራስህን ውጤት በማየት ነው። ሰልፍ ኢፊሽንሲ። ውጤትህን ደምረው፣ ውጤትህን እየው፣ ምን ያክል ለውጥ እንዳመጣህ መዝግበውና ኳልኩሌሽን ስራለት። ድክመቶችና የውጤት ማሽቆልቆሎች ካሉ የውጤት ማነሶች፣ የለውጥ ማነሶች ከታዩ እነሱን ለማረም እርምጃ ውሰድ። ተስፋ መቆረጥ የለብህም በዚህ ሰዓት። ግን ምን ያክል ቃላት እንደተማርህ መዝግብና ያዛቸው። ለውጥ እያመጣህ ከሆነ ደግሞ በነዛ ለውጦች ተደሰት። በደስታህ ግን መኮራራት የለብህም። በነዛ ደስታ የበለጠ ለመስራት አቅድና ተነስ። ሃያኛውና የመጨረሻው መልመጃዎችን ወደ ልማድ ለውጥ ሃቢትስ ፎርሜሽን የሚባል የእንግሊዝኛ ዘዴ ነው። ይህ በስንልቦና ሙያዎች እንደሚታወቀው ተግባርን ከልማድ ጋር ማያያዝ በጣም ለለውጥ፣ አዳዲስ ነገሮችን ለመማርና ለማወቅ በጣም ከፍተኛ ጠቀሜታ አለው። ለምሳሌ ከቡና በኋላ ሁሌም አምስት ደቂቃ ቃላትን መማር ልመድ። አስር የእንግሊዝኛ ቃላትን ወይም የፈረንሳይኛ ቃላትን መማር ልመድ። ይህም ለራስህ ትፈቅድለታለህ ማለት ነው። የፍቃድ ኃይል ይባላል። ዊል ፓወር ይሉታል በእንግሊዝኛው። የፍቃድ ኃይል ለራስህ አበጀ ማለት ነው። ይህንን ስታደርግ ምንም ነገር ሳታዳምጥ ወይም በአእምሮህ ውስጥ አዳዲስ ነገሮችን ሳታደርግ እንዳትቀር አእምሮህ ያስገድድሃል ነገሮች እንድታደርግ አዳዲስ ነገሮችን በአእምሮህ እንድታስገባ አጥብቆ ይዝሃል ማለት ነው። ቋንቋን የመማር በጣም ወሳኙ ስልት የዕለት ተዕለት ተግባር ነው። የዕለት ተዕለት ተግባሮችን ወደ ልማድ መለወጥ ይኖርብሃል። የዕለት ተዕለት ተግባሮችን ከትንሹ በመጀመር ከትልቁ ሰዓት ጀምር። ከትናንሽ ነገሮች በመጀመር ወደ ዕለት ተዕለት ተግባር መቀየር፣ በዚህ ጊዜ ፈጣን እድገት ይመጣል። የዕለት ተዕለት መለመጃዎችን ወደ ልማድ ለውጣቸው። ስትማራቸው ስታጠናቸው የነበሩ አዳዲስ ነገሮችን ወይም ቋንቋዎችን በዕለት ተዕለት ሕይወትህ ውስጥ ተግባራዊ አድርጋቸው፣ መዝግባቸው። ይህ ቪዲዮ ከተመቻችሁ ለሌሎችም ሸር፣ ላይክ፣ ሰብስክራይብ በማድረግ አጋሩት። በሌላ ቆንጆ ቪዲዮ እንገናኛለን። ሰናይ ጊዜ ተመኘላችሁ።